እመቤታችን ከመቼ ጀምሮ ነው ወይ ከየትኛው ስጋ ነው የተገኘችው? የእመቤታችን ባህሪ ኮራፕትድ አደለ ኮራፕቴብል ነው እንዴ? የመስታዋቱ መሰበር ፍሬሙን አያበላሸውም ይላሉ። በቤተክርስቲያናችን ሰዎች ሊሳሳቱ ይችላሉ፣ ስህተት ሊሰሩ ይችላሉ። ስህተታቸው ግን የሚታረመው በምንድን ነው? በቤተክርስቲያን ትምህርት ነው። ስለዚህ ትምህርቱ ፍሬም ነው ማለት ነው። ቦክስ እኮን የቀረም በአካል ስለማንገናኝ ነው፣ የመረብ ጉዳይ ስለሆነ ነው እንጂ ውይይቱ ቦክስ እኮን የቀረ አንዳንድ ቦታ እኮ ስድባለ ካህኑ ከምህመኑ ጋር እየገጠሉ ውሻ በቀደደው ጅብ ይገባል። አያችሁ፣ ምንፍቅና ጥቂት ቀዳዳ ካገኘ ያችን አስፍቶ ነው የሚመጣው። የቤተ ክርስቲያን ትምህርት የግለሰብ ትምህርት አይደለም። ስለዚህ ግለሰብ ተከትላችሁ ስለ ግለሰብ የምታጨበጭቡ ሰዎች ክርስቲያን ሳይሆን የሆናችሁት እናንተ የሆነ አካል ደጋፊዎች ናቸው። ደጋፊነት ደግሞ ወይ ለክለብ ወይ ለሆነ ነገር ለፖለቲካ ነው የሚጠቅመው። ለቤተ ክርስቲያን አማይ መሆን እንጂ ደጋፊ መሆን አይጠቅም። ሰላም ጤና ይስት በመለው ዓለም የምትገኙ ኢትዮጵያና ኤርትራውያን እንደምን አላችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። እንግዲህ ደጋግሜ እንኳን አደረሳችሁ አላችሁ። ምክንያቱም ይህ ጾም በመድረሱ ብዙዎቻችሁ ደስተኞች ስለሆናችሁ ማለት ነው። የጌታችንና የመድኃኒታችን የኢየሱስ ክርስቶስን ጾም ከያዝን አሁን እንግዲህ ቅድስት ሁለተኛው ሳምንት ላይ ነው ያለ ነው። በደንብ ሁላችሁ በደስተኝነት እየጾማችሁት እንደሆነ በጣም ተስፋ አደርጋለሁ። ፕሮግራማችን ግን ለብዙዎች እንዲደርስ ምናልባት አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰቦቻችን ደግሞ ለሌሎች በማድረስ ሼር በማድረግ ይህን ፕሮግራም አጠናክሩ። በምንሰራቸው ቪዲዮዎች ላይ በምንሰራቸው ሀሳቦች ላይ እናንተም ደግሞ ለሚዲያው ይጠቅማል ይበጃል የምትሏቸው ልናስተካክል የሚገባን ካለ ኮሜንት መስጫዎቻችን ላይ ሀሳባችሁን መስጠት ትችላላችሁ። እንዲህ እያደረግን ፕሮግራማችን ብዙዎች ጋር እንዲደርስ እናድርግ። ዛሬ ደግሞ ለእናንተ ይጠቅማሉ ይበጃሉ ያልኩትን ቪዲዮ ወደ እናንተ ይዤ መጥቻለሁ። እነዚህ ቪዲዮዎች ላይ ደግሞ የራሳችንን ምልከታ እንደተለመደው እናስቀምጣለን። ከእናንተ የሚጠበቀው ላይክ አድርጎ መጀመር ነው። መልካም ቆይታ ይሁንልን። ቀጥታ ወደ ቪዲዮ ወስዳችኋለሁ። የዛሬው ቪዲዮ ደግሞ በወቅታዊ ጉዳይ ሶሻል ሚዲያ ላይ በሰፊው እየተንቀሳቀሰ የነበረ አወዛጋቢ ሀሳብ ነበረ። በእመቤታችን በቅድስት ድንግል ማርያም በተነሱ ሀሳቦች ላይ ብዙ ኦርቶዶክሳዊ ወጣቶችም አባቶችም የተለያዩ ሀሳቦችን ሲሰነዝሩ ነበረ። ይህንን ሀሳብ ደግሞ በመስማት የቤተክርስቲያን ሊቃውንት በተለያዩ የሶሻል ሚዲያዎች ላይ ምላሽ ሰጥተዋል። ከነዚህ መካከል ሁለት ሊቃውንት ባንድ በመሆን የሰጡትን ኢንተርቪው ተመልክቼ ነበረ። እዚህ ላይ አንዳንድ ሀሳቦችን ማንሳት ፈለግኩኝ። በጣም አስተማሪና አንገብጋቢ ቪዲዮ ነው። በጣም ብዙዎች ሊያዩት የሚገባ ነው። ከዛም ጋር ተያይዞ ደግሞ ብዙዎቻችን ውስጥ የነበሩ በጣም ብዙ ሀሳቦች ነበሩ። እነዛን ሀሳቦች በተወሰነ መልኩ አጥርተውልናል ብዬ አስባለሁ። ከዚህ ጋር ተያይዞ ደግሞ እኛም እንደአንድ የሚዲያ ክፍል የምናቀርባቸው ሀሳቦች አሉ ማለት ነው። እዚህ ላይ ይሄ ቪዲዮ ግን ለብዙዎች እንዲደርስ እንደምታውቁት ከኛ ምን ይጠበቃል ማለት ነው ለብዙዎች ማድረስ ይጠበቅብናል ነገር ግን እዚህ ላይ ማለት የምፈልገው በመሬታችን በቅድስት ድንግል ማርያም ጥንተ አብሶ አለባት የለባትም መሬታችን ቅድስት ድንግል ማርያም የወደቀውን የአዳም ሥጋ ወይም የጎሰቆለውን ይዛለች አልያዘችም የሚል በጣም ይሄ የምንፍቅና አለም ራሱን ነግሬያቸዋለሁ ሞዲፊክ የሚያደርግ ራሱን እያሻሻለ አብዴት እያደረገ የሚመጣ ነው እና ቤተክርስቲያን ግን ሁል ሁልጊዜ መልሳላት። እንደምታውቁት በብዙ ዘመናት ቤተክርስቲያናችን በብዙ መከራ ውስጥ አልፋ ነው የመጣችው። አሁንም ቢሆን ቤተክርስቲያን ፈተና አለባት ወደፊትም ይኖራል። ግን መስራቿ ማን ነው? ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። በገዛ ደግሞ የመሰረታትን ቤተክርስቲያን ደግሞ የሚጠብቃት የሚመራት እርሱ ስለሆነ እስካሁን ሳትቀዘቅዝ መንፈስ ቅዱስ እያሞቃት አሁንም አብባና ደምቃ ትገኛለች። ቤተክርስቲያን ደግሞ ማህፀነ ለምለምላት እና ብዙ ሊቃውንት አሏት። ሊቃውንቷ ደግሞ በተመል የመልኩ በጣም ደስ በሚል ሁኔታ ምላሽ ሰጥተዋል። ይህን ቪዲዮ እንመለከታለን። እዛ ላይ ደግሞ እኛ ሀሳባችን እናስቀምጣለን። መልካም ወደ ቪዲዮ ነው የምወስዳችሁ። ክርክሮቹ ሊያቆሙ ይችላሉ ተብሎ አይታሰብም። ይህን ተችን ማለት ታምረ ማርያም ስህተት ነው ማለት አይደለም። መቤታችን ከመቼ ጀምሮ ነው ወይ ከየትኛው ስጋ ነው የተገኘችው? የመቤታችን ባህሪ ኮራፕትድ አይደለም ኮራፕቴብል ነው። እንዴት በመካከል ላይ ግን ይውል የማንቀበላቸው ታሪኮች ቢኖሩ አንቀበልም ብንል አንገደድም። በአንዲት ቃል ምክንያት እ መጽሐፍ ቅዱስ በታሪክ አጋጣሚ የዝሙተኞች መጽሐፍ ቅዱስ ተብሎ ያውቃል። ምን ማለት ነው? አብራሩልን እስኪ። ቦክስ እኮ ነው የቀረን። በአካል ስለማንገናኝ ነው፣ የመረብ ጉዳይ ስለሆነ ነው እንጂ ውይይቱ ቦክስ እኮ ነው የቀረን። አንዳንድ ቦታ እኮ ስድብ አለ፣ ካህኑ ከምህመኑ ጋር እየገጠመ በገድላት በድርሳናት በታምራት መጽሐፍት ላይ ስህተት አይኖርም የሚል ቤተክርስቲያኒቱ አስተምራ አታውቅም። ከጥንት ጀምሮ ሰው ሰባሪ በሆኑ ቃላት በሆነ መንገድ ስናርም እንታያለን፣ እንደ መግፋት ሊያስቆጥርብን ስለሚችል ነው። እንደዛም ብለው ለምሳሌ ስለ ቡና ክርክር፣ ስለ እመቤታችን ትንሳኤ እነሱ ነግረውን ነው እንደኛ የተከራከርን። ሚዲያ ላይ ተምሮ ሚዲያ ላይ የሚጠፋ ሰዋል እሱን ደግሞ መረሳት የሌለበት ጉዳይ ነው። እኛ ፊት ላይ አቅርበውት ይህንን እንደዚህ እንደዚህ ትቀበላላችሁ ሲሉ ምን አይነት ነው ምላሽ መስጠት ያለብን? አሁን ሙሉ በሙሉ ገድላት ለውይይት ወይም ደግሞ ለጉባኤ ላይ ለክርክር አይጠቅሙም። እሺ፣ ውድ ቤተሰቦቼ እንግዲህ ይህንን ቪዲዮ እንዳደመጣችሁት ነው በተለያየ መንገድ ለብዙዎች ደርሷል። ይሄ እንግዲህ ለቤተ ክርስቲያናችን ጠቃሚ የሆነ ሀሳብ ሊቃውንቱ ቀርበው በዚህ በቀንዲል ሚዲያ የሰጡት ትምህርት ወይም ደግሞ የቤተክርስቲያኗ አቋም አስተምህሮቷ ምን እንደሚመስል እና እንደገና ደግሞ የሚዲያ አካላት ሚዲያ የምንጠቀም ሰዎች እንዴት መጠቀም እንዳለብን የቤተክርስቲያንን ትምህርት ጠንቅቆ አውቆ ማስተማር ያስፈልጋል የሚል ሀሳብ በሰፊው ሰንዝረዋል። በጣም ጥሩ ጥሩ ሀሳቦችን አንስተዋል ሊቃውንቱ። በቅድሚያ ለሊቃውንቱ ሊቃውንቱ ቃለ ሕይወት ያሰማልን ማለት ፈልጋለሁኝ። ከዚህ ጋር ተያይዞ ወደ እናንተ ለምን እንዳመጣው እንደፈለግኩ የራሴን ሀሳቦች ላስቀምጥ። የመጀመሪያው ቤተክርስቲያናችን ሰፊ የሆነ ትምህርት አላት። ከሰፊ ከመሆኑ አንጻር በተለያየ ጊዜ በተለያየ ስፍራ በጣም ብዙ ሰዎች በተለያየ መንገድ ሀሳብ ሲያነሱ እንመለከታለን። አንዳንዶቹ እንግዲህ ሚዲያ ላይ ራሳቸውን አስተማሪ አድርገው ይሾሙ አሉ። ቤተክርስቲያኗ የምታውቃቸው እውቅና የሰጠቻቸው አስተማሪዎች አሉ። ከምዕመናን ደግሞ ቤተክርስቲያንን ጠንቅቀው የሚያውቁ የቤተክርስቲያንን ትምህርት የቤተክርስቲያንን ድምፅ ለይተው የሚያውቁ በጣም ብዙ ምዕመናን አሉ። እንደገና ደግሞ በስልካቸው በማዳመጥ ራሳቸውን ያስተማሩ ራሳቸውን የመጽሐፍ ቅዱስ እውቀት እንዲኖራቸው ያደረጉ ብዙ ሰዎች አሉ። እነዚህን ሁሉ የሚያስተካክል ወይም ደግሞ አንድ የሚያደርገው ሀሳብ ምንድን ነው በሚለው ላይ እነዚህ ሊቃውንት ምን ብለዋል፣ ሀሳብ ሰጥተዋል። በቅድሚያ የእመቤታችንን የቅድስት ድንግል ማርያም የነሳቸው ሥጋ የአዳም ሥጋ ነው። ይሄ የአዳም ሥጋ ደግሞ ውድቀት አለበት ድቀት አለበትና ያ ጥንተ ተታብሶ ደግሞ እንዴት ይተላለፍ እንደነበረ በሰዎች ላይ አባቶቻችን በሰፊው አስተምረዋል። እዛ ላይ አልጨምርም፣ አልሄድበትም። ነገር ግን መቤታችን ቅድስት ድንግል ማርያም በመንፈስ ቅዱስ ተጠብቃለች። በእናቷ ማይፀን ጀምሮ እግዚአብሔር ጠብቋታል የሚለውን የሊቃውንት አስተምህሮ ሊቃውንት በጊዜው ታላላቅ በቤተክርስቲያን ያለፉ ሊቃውንት መጻሕፍቶቻቸውን በማንሳት እነዚህ መምህራን አስቀምጠዋል። እና በአጠቃላይ ግን ይህንን አስተምህሮት እኛ እንዴት ነው መረዳትና እንዴት ነው ማወቅ የምንችለው የሚለውን በተጨማሪ የምትፈልጉ ሰዎች አቅጣጫዎችንም አስቀምጠዋል። ምክንያቱም ቅዱሳት መጻሕፍትን በማየት አባቶች ሊቃውንትንም በመጠየቅ የቤተክርስቲያንን ትምህርት ደግሞ ጠጋ ብሎ በመማር ራሳችሁን ማስተማር ያስፈልጋል። ማንም ሰው ተነስቶ ሐሳብ ስለሰጠና እንዲህ ነው ብሎ ስለተናገረ ዛሬ የተነሳ ሐሳብ አይደለም። አንዳንድ ጊዜ አባቶቻችን ሲናገሩ የመስታወቱ መሰበር ፍሬሙን አያበላሸውም ይላሉ። በቤተ ክርስቲያናችን ሰዎች ሊሳሳቱ ይችላሉ። ስህተት ሊሰሩ ይችላሉ። ስህተታቸው ግን የሚታረመው በምንድን ነው? በቤተክርስቲያን ትምህርት ነው። ስለዚህ ትምህርቱ ፍሬም ነው ማለት ነው። በቤተክርስቲያናችን እንደተናገሩት የማይሳሳት ሰው ስተት የሌለበት ሰው አይገኝም። ሊኖር ይችላል፣ ሰው ሊሳሳት ይችላል። ቤተክርስቲያን ግን አትሳሳትም። የሰዎች ስህተት ግን በመጽሐፍ ቅዱስ ምን ይላል አሉ፣ ወይም በቤተክርስቲያን አስተምህሮት ይታረማል፣ ይስተካከላል አሉ እና እንዲህ አይነት ጥራዝ ነጠቅ ወይም ደግሞ ባልሆነ አቅጣጫ ሾልከው የሚገቡ የሐሰት ትምህርቶች ሲሰሙ በጣም የሚራወጡ እና በጣም የሚደናገጡ አዳዲስ ምዕምናን ወይም ደግሞ አንዳንድ የቤተክርስቲያን ትምህርት ካለማወቅ የተነሳ ወደኋላ የሚያፈገፍጉ ክርስቲያኖች ሊኖሩ ይችላሉ እና የምታስተምሩ ሰዎች ስታስተምሩ፣ ምዕምናንንም ብዙ ሰዎች ጋር በሚዲያው መድረስ ስለምትችሉ እንዳትመርዙ ጥንቃቄ ብታደርጉ። ሁለተኛ ደረጃ ለምታስተምሩ ትምህርት ሪስክ ብትወስዱ ምክንያቱም የምታስተምሩት የቤተክርስቲያን ትምህርት ነው ብላችሁ ቤተክርስቲያኗን ወክላችሁ ስለምትቀመጡ ምክንያቱም የምትዘሩት ዘር ለብዙዎች ስለሚደርስ እሱ ላይ ጥንቃቄ ብታደርጉ የሚል ምክረ ሀሳብ ያለበት የሊቃውንቱ ሀሳብ በጣም እኔ ወድጄዋለሁ ማለት ነው። ሌላው በሊቃውንቱ ዘንድ ደግሞ ያየሁትን ነገር የታዘብኩትን ልንገራችሁ። ምንድን ነው የታዘብኩት? አንዳንድ ጊዜ እንደዚህ የሚያወዛግቡ ገርላት ታምራት፣ ሌሎች ቅዱሳት መጽሐፍት ላይ አንዳንድ ሀሳቦች ይነሳሉ። በቤተ ክርስቲያን ውስጥም አሉ። ግን እነዚህን ሰብሰብ ብሎ ለነዚህ እልባት መስጠትና ትክክለኛው ምላሽ የመስጠቱ ጠንክሮ የመስራቱ ነገር ትንሽ ክፍተት አለብን ከኛም። ስለዚህ የሚመለከታቸው አካላት እዚህ ላይ አጠንክሮ ባለመስራታቸው እስካሁን ድረስ ለሚነሱት ጥያቄዎች በብዙዎች ዘንድ ክፍተት ፈጥረዋል። ስለዚህ ጠላት እንዲገባ አንዳንድ ጊዜ አባቶች በቤል ሲናገሩ ውሻ በቀደደው ጅብ ይገባል። አያችሁ ምንፍቅና ጥቂት ቀዳዳ ካገኘ ያችን አስፍቶ ነው የሚመጣው። ስለዚህ ለምንናገረው ነገር ጥንቃቄ የሚያስፈልገው ለዚህ ነው። በቤተ ክርስቲያናችን የተሰማው ሁሉ አይነገርም። በነገራችን ላይ የተሰማውን ሁሉ አውጥቶ መናገር ትክክል አይደለም። ሁለተኛ ደረጃ የቤተ ክርስቲያን ሚስጥርም ይባላል። የቤተክርስቲያን ሚስጥር ማለት በቤተ ክርስቲያን መሪዎች በቤተ ክርስቲያን ዙሪያ በአስተዳደር በመዋቀር የሚፈቱ ችግሮች አሉ ቀጥታ ለማህበረሰቡ ኦፊሻሊ ሊነገሩና ሊወጡ የማይገባቸው ለነዛ ሁሉ ጥንቃቄ ማድረግ ያስፈልጋል። በተለይ ቤተክርስቲያን ያደጋችሁ፣ የቤተክርስቲያን እጣኑ የሸተታችሁ፣ ቤተክርስቲያኗን ቁመናዋ ምን እንደመስል፣ ዶግማ ቀኖናዋ ትውፊቷ ምን እንደሚመስል ጠንቅቃችሁ የምታውቁ ሰዎች በዘመናት መካከል ሰዎች በተለያየ ተልእኮ እና በተለያየ መንገድ የራሳቸው ጽሁፍ ቤተክርስቲያን ውስጥ ሊጨመር ይችላል። ያ ግን የቤተክርስቲያኑ አስተምህሮት ነው እና ችግር ነው ማለት አይደለም። ከዛ ጋር ተያይዞ ደግሞ ሰዎች በድክመታቸው በማዋቀር ደረጃ አኩርፈውም በሌላም መንገድ ሌላም ኢሹ ኑሯቸው ቤተክርስቲያኖች ሊኖሩ ይችላሉ። እነዚህ ያስገቧቸው እነዚህ የተናገሯቸው ነገሮች ሁሉ ስተትላቸው ልንል የምንችለው በቤተክርስቲያን ትምህርት አይተን ነው። ደግሞ የእነዚህ ሰዎች እንዲህ ያሉበት ምክንያት ኢንቴንሽኑ ምንድን ነው? አንዳንድ ጊዜ ለክርስቲያኖች የማያንስ ህይወት የማይሰጥ ነገርስ እንደ ጥያቄ ሆኖ መነሳቱ አግባብ ነው ወይ? እነዚህ ነገሮች ላይ በጣም ጥንቃቄ አድርገን ማገልገል ይጠበቅብናል። እና አሁን ቤተክርስቲያናችን ለስንት ሺህ ዓመታት የሰበከችውን ወይም ደግሞ የሚታወቅ የተገለጸውን የሐዋርያትን ትምህርት ይዘን እንደዚህ አይነት አሁን የሚያወዛግብ ነገር ማንሳት ኢንቴንሽን ምንድን ነው? ይህንን የሚያነሱ መምህራን የሚያነሱ ወጣቶችም ሊሆኑ ይችላሉ። አትጠይቁ የሚል ትምህርት በቤተክርስቲያን ውስጥ የለም። መጠየቅ ግን ይቻላል። ሲጠየቅ ግን መጠየቅ ያለበት ማን ነው? አንዳንድ ጊዜ እኮ የምናቀርበውን ጥያቄ በትክክል ሊመልሰው የሚችል የቤተክርስቲያኗ እውቀት ያለው ቤተክርስቲያኗ በትምህርት እውቅና የሰጠችው ስለዚህ የቤተክርስቲያኗን ቁመና በትክክል የሚያውቅ ሰው መሆን መቻል አለበት። እንደው ዝም ብለን ጥቅስ ስለጠቀሱ የቤተክርስቲያኗን ትምህርት ያውቃሉ ማለት አይደለም። ስለዚህ የምጠይቁም ሰዎች ጥንቃቄ ማድረግ ይጠበቅባቸዋል። የመጨረሻው ሀሳብ ሊቃውንቱ ያነሱት በጣም ደስ የሚለው ሀሳብ ምንድን ነው? የቤተክርስቲያን ትምህርት የግለሰብ ትምህርት አይደለም። ስለዚህ ግለሰብ ተከትላችሁ ስለ ግለሰብ የምታጨበጭቡ ሰዎች ክርስቲያን ሳይሆን የሆናችሁት እናንተ የሆነ አካል ደጋፊዎች ናችሁ። ደጋፊነት ደግሞ ወይ ለክለብ ወይ ለሆነ ነገር ለፖለቲካ ነው የሚጠቅመው። ለቤተክርስቲያን አማኝ መሆን እንጂ ደጋፊ መሆን አይጠቅምም። አያችሁ፣ ከአማኝነትም ባለፈ አካል መሆን ነው የሚጠቅመው። ለቤተክርስቲያን ለቤተክርስቲያን እንዴት ነው አካል ምን ሆነው? አያችሁ የቤተክርስቲያንን ሚስጢራት በመሳተፍ በምክረካህን መኖር በቅድስና በንጽሕና የሚያኖረውን የቅዱሳን ህይወት ለመኖር ዕለት ዕለት መዳናችን እየፈፀን መንፈሳዊ ልምምዶችን ማድረግ እነዚህ በቤተክርስቲያን እንድንቆይና እንድንኖር ያደርጉናል። ከዚህ ውጭ ግን የምናደርጋቸው ነገሮች ይገርማችኋል። የሰውን ሀሳብ እያመጣን ከሰው ጋር ያንን እያጋጨነው ራሳችንን በዛ መንገድ እንቀጥላለን እንጂ እኛን አያንፀንም። ለዚህ ነው መጽሐፍ ቅዱስ ላይ ምን ብሎ ተጽፏል? እምነት ከመስማት መስማት ከእግዚአብሔር ቃል። ሰው ሊሰማ የሚገባው እግዚአብሔርን ነው። ለምን? እግዚአብሔር የህይወት ምንጭ ስለሆነ ዮሐንስ ወንጌል ላይ ጌታችን አምላካችን ኢየሱስ ክርስቶስ ከሰባት ጊዜ በላይ እኔ ብሎ ተናግሯል። እኔ የህይወት እንጀራ ነኝ፣ እኔ የበጎች እረኛ ነኝ፣ እኔ የህይወትና ትንሣኤ ነኝ። አያችሁ፣ የህይወት ምንጭ እሱ ነው ማለት ነው። ሰው ሊሰማ የሚሰማ የሚገባው እግዚአብሔር ነው። እግዚአብሔርን ከሰማ ህይወት አለው። እግዚአብሔርን የሚሰማ ሰው ምን አይልም አይስትም። ለምን እግዚአብሔር የመንገዱ መሪ ነው። ዳዊት ሲናገር ህግ ለመንገዴ ብርሃን ነው ይላል። ህግህን በልቤ ሰወርኩ ይላል። አያችሁ እግዚአብሔር ከኛ ጋር ከሆነ በእኛ ዘንድ ጨለማ የለም። ለዚህ ነው መዝሙረኛው ዳዊት ሲዘምር እግዚአብሔር ብርሃኔ ነው የሚገርም ነው። ስለዚህ በብርሃን ውስጥ ካለን በጨለማና በድንግዝ ግዛ አይደለንም ማለት ነው። ከሰው ሀሳብ ላይ ከስጋ ልባሹ ላይ ወርደን የቤተክርስቲያንን ትምህርት ከሰማን የምንሰማው እግዚአብሔርን ነው እና ክርስቲያን መስማት ማድመጥ ያለበት እግዚአብሔርን ነው። ለዚህ ነው ቤተክርስቲያን አትሳሳትም። ትምህርቷ የጌታ ትምህርት ነው። ስለዚህ የጌታ ትምህርት ምንድን ነው ካልን፣ ህይወት የሚሰጭ ነው። ህይወት ያለበት ነው። ለዚህ ነው መጽሐፍ ቅዱስ እስትንፋሰ ክርስቶስ ነው ነው የምንለው። አያችሁ፣ መለኮታዊ ቃል ህይወት ይሰጣል ማለት ነው። ጌታችን አምላካችን ኢየሱስ ክርስቶስ ስለ ሐዋርያቱ ሲጸልይ፣ ተመልከቱ፣ በጊዜው ሲያስተምራቸው ምንድን ነው ያለው? አባት ወይ ቃልህ እውነት ነው፣ በቃልህ ቀድሳቸው ይላል። አያችሁ፣ ስለዚህ ቃሉ የሚቀድስ የሚለውጥ፣ ህያው የሚሰራ ነው። ስለዚህ ሰዎች ሰውን ከመስማት ወጥተው እግዚአብሔር መስማትን ምን ማድረግ አለባቸው? መልመድ አለባቸው። የቤተ ክርስቲያናችን ትምህርት ሰፊ ነው እና ገርላትና ታምራትን የቤተ ክርስቲያን ቅዱሳት መጻሕፍትንም ስናነብ የቤተ ክርስቲያን መጻሕፍት ዕውቅና ያላቸው ከገዳማት ገርላትን መግዛት፣ የጸሎት መጻሕፍትን ከገዳማት መግዛት፣ ከምንጩ የቤተ ክርስቲያንን ነገሮች ማግኘትን መልመድ መቻል አለብን። ምክንያቱም ለምሳሌ ታምረ ማርያም ዘጠና በላይ ከሃምሳ በላይ ሊኖር ይችላል። ህትመቱ ማን ያሳተመው? ቤተክርስቲያኗ ታውቀዋለች፣ እውቅናለው ሪፈር ተደርጓል። ሊቃውንት ያውቁታል፣ አስሰውታል። ከአንዱ ብራና ወደ አንዱ ብራና ሲገለበጥ በጣም ብዙ ህጸጾች ሊኖሩ ይችላሉ። ይሄ የሰው ሀሳብ ነው። ይሄ ስለተገኘ ይሄ ችግር ስላለ ግን በቤተክርስቲያን አስተምህሮ ችግር አለ ማለት አይደለም እና በማስተዋል እንድንሆን በአጽንኖት ሆነን ሃይማኖታችንን እንድንጠብቅ አንድ ጊዜ ለቅዱሳን የተሰጠችውን ሃይማኖት ጠብቀን እስከ መጨረሻው ሕቅታ ድረስ በክርስትናችን እንድንጸናና እንድንኖር ይሄ የቤተ ክርስቲያን መልእክቷ ነው። እና ክርስቲያኖች ይሄ ቪዲዮ እንዳልኳችሁ በተደጋጋሚ ለብዙዎች አድርሱ። እንደገና ደግሞ እኒህ ሊቃውንት የሰጡትን ወይም ደግሞ ትምህርት ገብታችሁ እንድትመለከቱት በዚሁ አጋጣሚ ይሄንን ቪዲዮ እጋብዛችኋለሁ። ቀንዲል የዩቲዩብ ቻናል ላይ ታገኙታላችሁ። ቸር ያገናኘን